እኔ በአንድ ወቅት ታመሜ ነበር እና ይገርመኛል። ልክ እንደ ነገ ልታመም እንደ ዛሬ ሀያ ሁለት ሙሉ ወንጌል የተባለ ላገለግል ሄጄ ነበር እና አገልጋው ትንሽ እያሳለኝ ስለሆነ ባክ ሰው ልላክልህ እና እኔ ደክሞኛል አልኩት። ኖ ቄስ እንደዚህማ አታደርገንም፣ ያንተ ባህሪ አይደለም። ስምህን ለጉባኤ ተናግረን ከቀረህ አዝንብሃለሁ አለኝ። አሞኛል እኮ ብለው አልቀበልም። ይገርማቸዋል። ከዛ እንደምንም ብዬ ሄድኩ። ዘማሪ እስኪ ዘም ድረስ ቢሮ ተቀመጥኩ። ልክ ተራዬ ሲደርስ ልሰብክ ቆምኩ። ስቆም ድካሙም ለቀቀኝ ኃይል ተሞላው እና እየሰበክኩ እያለው ከፊት የተቀመጠው ሰው ትኩር ብሎ ያየኛል። አስተያየቱ ለየት ያለ ነው። ዓይኑን አፍጥጦ አፉን ከፍቶ ነው የሚያይ። ገረመኝ አስተያየቱ ኖርማል ስላልሆነ ከኋላ የሚያየው ነገር አለ እንዴ ብዬ ዞር ብል ምንም ነገር የለም። በኋላ ሌላ ሰው እያየው ስብከቴን ስለረበሸኝ እየሰበኩ እያለሁ እንደገና ጓጓሁና ዞር ብዬ ሳየው የበለጠ አይኑን አፍጥጦ ያየኛል። በጣም ገረመኝ። በኋላ ወደ 45 ደቂቃን የሰበኩት ስብከቴን ስጨርስ ደከመኝ እንደገና እና ኮንትራት ታክሲ ይዤ መኪና አልነበረኝም ለመሄድ ስወጣ ሮጦ ተከተለኝ እና ኮቴን ከኋላ ያዘ። ቄስ አለኝ። ዞር ስል እሱ ነው። ለምን ጠራኸኝ? ለምን ኮቴን ያስከ አይ ከእግዚአብሔር ዘንድ መልእክት አለኝ። ምንድን ነው መልእክቱ አልኩት? እግዚአብሔር ራራውልህ ይላል አለኝ። እኔ እንደናንተ አሜን አላልኩትም። ለምንድን ነው ያላልኩት? አንድ ደክሞኛል፣ ሁለት ለአንተም ለኔም ይራራል። ይሄ እኮ መልእክት አይደለም፤ እግዚአብሔር ለሁላችን ይራራል። ለማንኛውም አመሰግናለሁ አልኩት። ስለቸኮልኩ አላስጨረስኩትም። በኋላ ታክሲ ውስጥ ብገባ ድጋሚ ሮጦ ሄዶ ያዘኝ፤ ቄስ አለኝ ተቆጣውት። ምን ል አይ፣ መልክት አለኝ። ምንድነው መልክት? ደነገጠ። በድሜም ከኔ ስለሚያንስ አይ ይሁን ብሎ ተንተባጥቦ እግዚአብሔር ራራው ሊላላለኝ አሜን አልኩት። የጮህት ያህል ነው፣ እና ደነገጠ። ሄደ። እኔም ወደ ቤቴ ሄድኩ። ልክ ወደ ቤቴ በሄድኩ ሰዓት ራሴን ስቼ ወደቅኩ ማለት ነው፣ እና በአምቡላንስ የልብ ሆስፒታል አስገቡ። አላቅም በኋላ ብንንስል ሐኪሞች ከበውኛል። ኦክስጅን ተሰጥቶኛል። ክርስቲያን ሐኪሞች ናቸው። አረጋጉኝ። ዶክተር ምን ሆኜ ነው እዚህ ለምን መጣው? አይ ኮንትሮልድ ነው ምንም ችግር የለም፣ ሰላም ለአንተ ይሁን ብለው ለነርሶች ተዛዛዘው ሄዱ ማለት ነው። በኋላ ልክ ሐኪሞች ወጥተው አልጋዬ ላይ እንደተኛው ስልክ ተደወለ። ሀሎ ስል ያ ትላንት ከምሎ ወንጌል የደወለ ልጅ ነው። ቄስ አለኝ በድምፅ አወኩት። መልእክት አለኝ አለኝ። ትላንት የጀመርኩት ግን ያልጨረስኩልህ ነኝ። ኦኬ ወንድም ልጄ ምንድን ነው መልእክትህ? አሁን በደንብ እሰማሃለሁ። ው እየሰበክ እያለ ትኩር ብዬ መልእክትን ስሰማ ራእይ አየሁ፣ እና ጌታ ኢየሱስ ቆሞ ከጎንህ ሲያወራ እሰማ ነበር። ራእይም አይ ነበር አለ። ምን አየህ? ምን ሲል ሰማ? አልኩት በእርግጥ እንቅስቃሴውን አይቻለሁ እና ከልባ አካባቢ አንድ የደም ስር ተበጥሶ ወደ ሰማይ ደም ይረጭ ሲል አንድ ከሰማይ እጅ መታ ደም ስሩን በእጇ ያዘች እና ድምፅ ከሰማይ ራራሁለት የሚል ድምፅ ሰማው። ደረታ አካባቢ ያመሃል፣ እንዲ ያለኝ። እኔ ኮ ሆስፒታል፣ አዎ፣ ስመጣ እነግርሃለሁ። ዝም ብለ እየጸለይክ እያመሰገንክ ጠብቅ አልኩት ማለት ነው። ግን ያለት ለምን እንደዚህ ዲቴል አልነገርከኝም ስለው ሁኔታ እኮ የሚያናገር አልነበረም እና አልኩት። ከዛ ድኝ ስገባ ልክ ቤት ስገባ ከጉለሌ መሠረተ ክርስቶስ ወንጌል ላይ መጣች። እሷ ታቀኛለች፣ እኔ አላቃት። ይገርምሃል ቄስ ተንበርክቄ ራእይ አያዩሃለች። ምን አየሽ አልኳት? ጠላት ቀስ ልክ ደረት ላይ ሲወረውር በአየር ላይ የተንበለበለች ስትሄድ ለዚህ ለቄሱ አንቺና የጸሎት ቡድን ሆናችሁ ጸልዩለት፣ ጠላት እየተዋጋው ነው። ቀስቱ ይሰበር ዘንድ ጸልይለት አለኝ። ብዙ ቀን ከጸሎት ቡድን ጋር እንጸልይ ነበር። ልብ ጋ ምን ሆነሃል አለች። በጣም የሚገርም ነው። ሁለቱም ምን አላውቃቸውም፣ ስለኔ ግን የሚማልዱ የሚጸልዩ ሰዎች አስነሳል። አሜን። አሁን ደኔ ደና ነኝ። በዚህ ጉባኤ ብቻዬን ነኝ ተበጥር ያለው እንደ አብርሃም ድካሜ በከንቱ ነው፣ ትውልዴ ሊቋረጥ ነው ለምትሉ ኢየሱስ ይማልዳል።